የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እስካሁን ድረስ በጊዜያዊ አስተዳደሩ ፕሬዝዳንት ላይ የተደረገ ለውጥ እንደሌለ ገለጹ። ይህን የገለጹት ከአዲስ አበባ ሆነው ርዮት ከተሰኘ የማህበራዊ ሚዲያ ፕሮግራም ጋር ባደረጉት ቃለ ምልልስ ነው። ማህተምም አላስረከብኩም ያሉት አቶ ጌታቸው ምናልባት የሚደረግ ለውጥ ወይም የሚደረግ ሽግግር ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዚዳንት እንደሆንኩ ነው የማውቀው ብለዋል። ጉዳዩ ይህን ያህል ሊያጨቃጭቅ የሚገባው አልነበረም፣ ግን እስካሁን ማህተሙ በእጄ ነው ያለው ሲሉ ተናግረዋል። ከሰሞኑ በማህበራዊ ሚዲያ ላይ የፌዴራል መንግስት አቶ ጌታቸው ረዳን አንስቶ ሌተናንት ጄኔራል ታደሰ ወረደን ፕሬዚዳንት ለማድረግ ስምምነት ላይ ደርሷል የሚል መረጃ ሲሰራጭ ነበር። በዚህ ጉዳይ ላይ ቃላቸውን የሰጡት አቶ ጌታቸው እኔ የማውቀው ምንም የተደረሰበት ስምምነት የለም ብለዋል። ጊዜያዊ አስተዳደሩ ሁለት ዓመት ሞልቶታል፣ እንደ አለ መታደል ሆኖ የተቋቋመበትን ዓላማ ፈጽሞ በምርጫ ለሚመረጥ መንግስት የሚያስረክብበት ጊዜ ነበር ያሉት ፕሬዝዳንቱ፣ በተቋቋመበት ደንብ መሰረት ሌላ ተጨማሪ ስድስት ወር በፌዴራል መንግስት ካቢኔ መራዘም ይኖርበታል ብለዋል። ባለፈው ሳምንት ወደ አዲስ አበባ የመጡት አቶ ጌታቸው በቀጥታ ከዚህ ጉዳይ ጋር ባይሆንም አጠቃላይ ጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ስለ ማራዘምም ጭምር ጠቅላይ ሚኒስትር አብይ አህመድ ጥያቄዎች ስለነበራቸው ተገናኝተው አጭር ውይይት ማድረጋቸውን ጠቁመዋል። ከጠቅላይ ሚኒስትሩ ጋር ውይይት ያደረግኩት ብቻዬን ነው። ባደረግኩት ውይይት የሁለት ዓመት ስድስት ወርም እስከ ምርጫም ሊሆን ይችላል፣ አላውቅም የፌዴራል መንግስት አዋጅ ላይ የሚመሰረት ነው የሚሆነው። መራዘም እንደሚኖርበት ጊዜያዊ አስተዳደሩ ቀጣይነት እንዲኖረው ፍቃደኝነት እንዳለ የሁለት ዓመት ጉዞውም በዝርዝር አይቶ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልግ እንደሆነ ለውጥ የሚደረግበት በአንድ ወይም በሌላ መንገድ የትግራይ ጊዜያዊ አስተዳደር ያልሰራቸውን ስራዎች ማጠናቀቅ የሚችልበት ተጨማሪ እድሜ በሚያገኝበት ጉዳይ ላይ እኔ ባለሁበት እንደሚመከር ነው የማውቀው ሲሉ ተደምጠዋል። ከዛ በኋላ ጠቅላይ ሚኒስትሩ የቲፒኤልኤፍ ጉባኤ አድርጌ ያለው የሚለውን ወኪል ወይም ወገን እንዳገኙ አውቃለሁ። ባገኙበት ወቅትም ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝ ብለዋል። ከዚህ ውጪ እገሌ ይሁን እከሌ ይሁን በሚል ጉዳይ ላይ እስካሁን በበኩሌ የሰማሁት ነገር የለም። ይህ ጉዳይ በድብቅ የሚደረግ ስላልሆነ እንደሚወራው እገሌ እገሌ የሚባል ነገር ካለ ያው በይፋ እስክሰማው እጠብቃለሁ ሲሉ ገልጸዋል። እንዲህ ያለው ነገር ርዕስ ሊሆን የማይገባው እገሌ ሆኗል እገሌ ተሾሟል ከተባለም ይሾማል ማለት ነው። እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረግኩት አጭር ውይይት ከዚህ ጋር የተያያዘ ነው። የማራዘም ጉዳይ የህግ ስርዓት ያስፈልገዋል። እስከዛው የጊዜያዊ አስተዳደሩ ፕሬዚዳንት እኔው ነኝ ብለዋል። ካለፈው ሳምንት አንስቶ አዲስ አበባ የሚገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትግራይ በነበሩበት ሰዓት ደስ የማይሉ ነገሮች እንደነበሩ፣ ነገር ግን እሳቸው ለደህንነታቸው የሚያሰጋ ምልክት እንዳላዩ ተናግረዋል። ነገር ግን ወደ አዲስ አበባ ለመምጣት መቀሌ አሉላ አባ ነጋ ኤርፖርት አስር ከሰላሳ በሚሄዱበት ወቅት እሳቸው የማያውቁት ኬላ በሰራዊት አባላት ተዘርግቶ መንገድም ተዘግቶባቸው እንዳስቆሟቸው አጃቢዎቻቸውም ጥያቄዎችን መጠየቃቸውን ጠቁመዋል። ኤርትራ በትግራይ ክልልም ሆነ በሌሎች የኢትዮጵያ የውስጥ ጉዳዮች ጣልቃ እንደማትገባ ገለጸች። የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳሌ በኤርትራ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ባደረጉት ማብራሪያ ሀገራቸው በኢትዮጵያ የውስጥ ጉዳይ ላይ ጣልቃ እንደማትገባ ተናግረዋል። በመግለጫው ላይ የተባበሩት መንግስታት ድርጅት ኃላፊዎችና የዓለም አቀፉ ማህበረሰብ አስመራ እየቀረበባት ያለው ክስ ሐሰተኛ መሆኑን እንዲረዱላት ጠይቃለች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌ ማብራሪያ በፕሪቶሪያዊ የሰላም ስምምነት የኤርትራ የጦርነት ዝግጅትና በኢትዮጵያ የባህር ወደብ ጥያቄ ዙሪያ አተኩሯል። የኤርትራ መከላከያ ሰራዊት በህዳር 2022 ግጭቱ ካበቃ በኋላ ወደ ኤርትራ ዓለም አቀፍ እውቅና ወደ ተሰጠው ድንበሮች እንዲዘዋወር መደረጉን ሚኒስትሩ ገልጸዋል። ጦሩ አሁንም በኢትዮጵያ ድንበር ውስጥ እንደሚገኝ የሚናገር ማንኛውም አካል ለውስጥ ችግር ኤርትራን ተጠያቂ ማድረግ የሚፈልግ ነው ብለዋል። እነዚህ ውንጀላዎች የኤርትራና ኢትዮጵያ የድንበር ኮሚሽን ውሳኔን ውድቅ ባደረጉት የቀድሞ የህወሓት አባላትና በኤርትራ የስርዓት ለውጥ እንዲመጣ ከፍተኛ ጥረት በሚያደርጉ አካላት የሚሰራጩ መሆኑንም ነው ሚኒስትሩ ያነሱት። በሌላ በኩል የኤርትራ መንግስት የፕሪቶሪያ ስምምነትን የኢትዮጵያ የውስጥ ጉዳይ አድርጎ ስለሚመለከተው በዚህ ሂደት ውስጥ ጣልቃ የመግባት ፍላጎት የለውም ተብሏል። በትግራይ ጊዜያዊ አስተዳደርና በህዋት መካከል እየተካሄደ ባለው የውስጥ ግጭት ውስጥ የኤርትራ መንግስት ምንም አይነት ሚና የለውም ያለው መግለጫው፣ ከዚህ በተቃራኒ ያሉ ውንጀላዎችና ክሶችን ሙሉ በሙሉ ውድቅ እንደሚያደርግ አመላክቷል። የውጭ ጉዳይ ሚኒስትሩ ማብራሪያ በስፋት ካነሳቸው ጉዳዮች መካከል የኢትዮጵያን የወደብ ጥያቄ የተመለከተ ሲሆን ይህን ጥያቄ ጊዜው ያለፈበት ሲል ተችቷል። ኢትዮጵያ በወታደራዊ አሊያም በዲፕሎማሲያዊ አማራጭ የባህር ወደብ ባለቤት እሆናለሁ በሚል የምታቀነቅነው ጊዜው ያለፈበትና የተሳባ ፍላጎት ኤርትራ ግራ ተጋብታለች ነው የተባለው።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 የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ይወራል ብለው በሚሰጉበት ሰዓት ትግራይን እንደ መሸሸጊያ መጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጎን በመሆን ወደ አዲስ አበባ ማማተር ሲሆን ሊሆን እንደሚችልም ገልጸዋል። ይህንን ተከትሎም የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት ጽሁፍ ኤርትራ በህወሀት የፖለቲካ ቢሮች ውስጥ ያለውን የውስጥ ሽኩቻ የማባባስ ፍላጎት የላትም። ምክንያቱም በህወሀት አመራሮች መካከል የተፈጠረው የውስጥ ሽኩቻ ማባባስ በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ የሚያስከትል መሆኑን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በስልክ ውይይት ማድረጋቸው ተነግሯል። ሁለቱ መሪዎች አንድ ሰዓት ከ30 ደቂቃ በፈጀ የስልክ ውይይታቸው የዩክሬን ጦርነትና የሁለትዮሽ ግንኙነትን ማደስ የውይይታቸው አካል ነበር። ፑቲንና ትራምፕ በስልክ ባደረጉት ውይይት በዩክሬን ዙሪያ ስላለው ሁኔታ ዝርዝርና ግልጽ የሀሳብ ልውውጥ ማድረጋቸውን ክሬምሊን አስታውቋል። ፑቲንና ትራምፕ የዓለም ደህንነትን ለማረጋገጥ ካለባቸው ልዩ ኃላፊነት አንጻር ግንኙነታቸው መደበኛ ለማድረግ ያላቸውን ፍላጎት ገልጸዋል ብሏል። ክሬምሊን በመግለጫው የስልክ ውይይቱ በዋናነት በተለይ በዩክሬን ያለውን ጦርነት በስምምነት ለመቋጨት አሜሪካ ባቀረበችው እቅድ እንዲሁም የአሜሪካ ሩሲያ ግንኙነትን ወደ ነበረበት መመለስ ላይ ያተኮረ እንደነበር የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አስታውቀዋል። ፑቲን ከትራምፕ ጋር ባደረጉት ውይይት በዩክሬን ያለውን ግጭት በሰላማዊ መንገድ ለመፍታት ቁርጠኛ እንደሆኑ ማሳወቃቸውንም ፔስኮቭ አክለዋል። የሰላሳ ቀናት የተኩስ አቁም ስምምነት እንዲደረስና በዩክሬን ያለውን ግጭት በሰላማዊ መንገድ እንዲፈታ ለኪዬቭ የሚደረገው የውጭ ወታደራዊና የመረጃ ድጋፍ ሙሉ በሙሉ መቆሙ ቁልፍ ቅድመ ሁኔታ መሆኑን የክሬምሊን ቃል አቀባይ አስታውቀዋል። ፑቲንና ትራምፕ በስልክ ውይይታቸው የሁለቱን ሀገራት ግንኙነት ማሻሻል ላይ መወያየታቸውን ደግሞ ዋይት ሀውስ አስታውቀዋል። በአሜሪካና ሩሲያ መካከል ያለው የተሻሻለ የሁለትዮሽ ግንኙነት ትልቅ ጥቅም እንዳለው መግባባት ላይ ደርሰዋል ሲል ገልጿል። የሁለቱ ሀገራት የወደፊት ግንኙነት በርካታ የኢኮኖሚ ስምምነቶችን እንዲሁም ከሰላም ጋር ተያይዞ ጂኦፖለቲካዊ መረጋጋትን ያስገኛል ሲል አክሏል። ትራምፕ የአሜሪካ ፕሬዝዳንት ሆነው ከተሾሙ በኋላ በሁለቱ ፕሬዝዳንቶች መካከል ይፋዊ የስልክ ውይይት ሲደረግ ይህ ሁለተኛው ነው። በፑቲንና ትራምፕ መካከል የመጀመሪያው የስልክ ውይይት የተካሄደው በየካቲት ወር እንደነበር ይታወሳል። ትራምፕ በምርጫ ቅስቀሳቸው ወቅት ከፑቲን ጋር ያላቸውን መልካም ግንኙነት በመጠቀም ሩሲያ በዩክሬን የምታደርገውን ወታደራዊ ዘመቻ በ24 ሰዓት ውስጥ ማቆም እንደሚችሉ መናገራቸው ይታወሳል። ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ በፈረንጆቹ 2022 በሩሲያና በዩክሬን መካከል የተጀመረው ጦርነት እልባት እንዲያገኝ ግፊት ሲያደርጉ ቆይተዋል። በመጨረሻም ለ22 ዓመት ሴት መስሎ በሴቶች ገዳም ውስጥ በመኖር ዓለምን ስላስገረመው ግለሰብ እንንገራችሁ። ፍራንክ ታቫሬስ የዶሚኒካን ሪፐብሊክ ዜጋ ሲሆን እናትና አባቱን በትራፊክ አደጋ ምክንያት ገና በሕፃንነቱ ነበር ያጣው። ተንከባካቢ ቤተሰብ ያጣው ይህ ሕፃንም በአቅራቢያ ወደሚገኝ አንድ የሴቶች ገዳም ያመራል። በገዳሙ ውስጥ ይኖሩ የነበሩ አንዲት እናትም ወላጆቹ የሞቱበትና የሚንከባከበው ሰው እንደሌለ በመረዳት አብሯቸው እንዲኖር ይፈቅዱለታል። ረጅም ጸጉሩ፣ አፍንጫው እና የፊት ቅርጹ የሴት መልክ የሰጠው ይህ ሰውም በገዳሙ ውስጥ ያስጠለሉት እናት እንኳን ጾታው ወንድ መሆኑን እንደማያውቁ ተናግሯል። ሲስተር ማርጋሬታ በሚል ስም የሚጠራው ይህ ሰው ወደ ገዳሙ ከመጣ ከትንሽ ጊዜ በኋላ ያስጠለሉት እናትም ህይወታቸው ማለፉን ተከትሎ ህይወቱን ከሌሎች የመነኑ ሴቶች ጋር እንዲያደርግ ይገደዳል። ከሴት መናኞች ጋር በገዳሙ ውስጥ ህይወቱን የቀጠለው ይህ ሰውም እያደገ ሲመጣ ወንድ መሆኑን እንዳያውቁበት ሰፋፊ ልብሶችን መልበስ፣ የወር አበባ ህመሙ እንደበረታበትና ሌሎች የማስመሰል ድርጊቶችን ሲያደርግ እንደነበር ተገልጿል። በመጨረሻም በገዳም ውስጥ አብራው ከምትኖርና ሲስተር ሲልቪያ ተብላ ከምትጠራ መናኝ ጋር ፍቅር እንደያዘው ተናግሯል። ሲስተር ሲልቪያም እውነተኛ ማንነቱን ስታውቅ የፍቅር ጥያቄውን ተቀበላው። ጥሩ ጊዜ እያሳለፉ እያሉ እርግዝና ይፈጠራል። ከእርግዝናው በኋላ የህይወት የምስቅልቅል ተጀመረ የሚለው ይህ ሰው እሷ ከገዳሙ እንውጣ፣ ስራ እንፈልግ፣ ልጃችንን የምናሳድግ የሚል ጥያቄ ብታቀርብለትም ጥያቄውን ሳይቀበል እንደ ቀረ ተናግሯል። ከትንሽ ጊዜ በኋላ ከገዳም ወጥቶ ወንድነቱን ተቀብሎ ስራ መጀመሩን የሚናገረው ይህ ሰው ሲልቪያ ግን ከልጇ ጋር ወደ አሜሪካ መጓዟን ኦዲት ሴንትራል የዶሚኒካ ብዙሃን መገናኛዎችን ዋቢ አድርጎ ዘግቧል። ሲልቪያን ካጣበት ጊዜ ጀምሮ ብቻውን እየኖረ መሆኑን የሚናገረው ይህ ሰው አሁን ላይ የ73 ዓመት አዛውንት ሲሆን ከሲልቪያ ጋር ጣፋጭና የማይረሳው የፍቅር ጊዜ አሳልፊ ያለው ብሏል።